ዓለማችን አይታና ተመልክታ የማታውቀው ከሰማይ ወደ ምድር በከፍተኛ ፍጥነት እየተምዘገዘገ የሚመጣ አለታማ አስትሮይድ ምድርን ሊያጠፋት እንደሚችል የአሜሪካና የሩሲያ የጠፈር ምርምር ማዕከል ሳይንቲስቶች በመናገር ላይ ይገኛሉ። ይህ ከሁለት ኪሎ ሜትር በላይ የሚረዝመው አንድ አነስተኛ ከተማን የሚያክለው ግዙፍ አለታማ ድንጋይ ወደ ምድራችን በከፍተኛ ፍጥነት መምጣቱ እንቅልፍ የነሳቸው ሳይንቲስቶች ለጉዳዩ መፍትሄ ይሆናል እያሉትን ሳይንሳዊ ግኝቶችን በማጥናት ላይ ይገኛሉ ወደ ህዋ ወደ ሰማይ ሮኬቶችንና ሚሳኤሎችን በመተኮስ ይህ አለታማ ድንጋይን የጉዞ አቅጣጫን ለማስቀየር ከአሜሪካ እስከ ሩሲያ የሚገኙ ሳይንቲስቶች በጋራ በመስራት ላይ ይገኛሉ። ይህ ወደ ምድር ከመጣ ምድራችን ከኒኩለር ቦምብ በላይ ሊያጠፋት እንደሚችል ይገመታል። ብዙዎች ግን ያላስተዋሉትና ያልተረዱት አንድ ቃል አለ። ይህ ክስተት በመጽሐፍ ቅዱስ የተጻፈ ኢየሱስ ክርስቶስ ከ2000 ዓመት በፊት በትንቢት የተናገረው የትንቢት ቃል በመሆኑ፣ ሚሳኤል ቢተኮስ፣ ሮኬቶችም ቢምዘገዘጉ ክርስቶስ ያለው የትንቢት ቃል ከመፈጸም ወደኋላ አይልምና፣ ስለሚመጣው ጥፋትና ክርስቶስ ስለተናገረው ትንቢት በዛሬው ዝግጅታችን ይህንን እንተነትናለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ሳይንቲስቶችን እንቅልፍ የነሳውን ምድራችን ሊያጠፋ እየቀረበ ስለመጣው አስትሮይድ በተመለከተ መረጃዎችን ይዤላችሁ ቅርብ ያለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ቤተሰብ ወዳጅ እንድትሆኑ የሚጋብዛችሁ ሙሉጌታ ስዩም ነኝ። እጅግ አስደንጋጭ ዜና ነው። ከምድራችን በላይ ባለው ጠፈር ውስጥ ግዙፍ የአስትሮይድ አለት ወደ ምድራችን በከፍተኛ ፍጥነት እየተምዘገዘገ በመውረር ላይ እንደሚገኝ የአሜሪካና የሩሲያ የጠፈር ሳይንቲስቶች በመናገር ላይ ይገኛሉ። ይህ አለታማ አስትሮይድ በዚህ ፍጥነቱ ተምዘግዝጎ ምድራችን ላይ ቢያርፍ ደግሞ የሚያመጣው መዘዝ ከአእምሯችን በላይ የሆነ ውድመት በሰው ልጅ ላይ ያስከትላል። ሳይንቲስቶች የጉዳት መጠኑን ሲገልጡ ከሰላሳ 30 ኒውክለር ቦምብ የጥፋት አቅም ጋር የሚነጻጸር እንደሆነ ይህን አስረግጠው በመናገር ላይ ይገኛሉ። በናሳ ጥናት መሠረት ከሰማይ ወደ ምድራችን አምስት ትልልቅ የድንጋይ አስትሮይዶች ወደ ምድር እየተጠጉና እየወረዱ ይገኛሉ። ከነዚህ በከፍተኛ ፍጥነትና ግስጋሴ ከህዋ ስፔስ ወደ ምድር እየተምዘገዘገ ከሚመጡት አለታማ አስትሮይዶች መካከል እጅግ ትልቁ አስትሮይድ በፈረንጆች አቆጣጠር በሚያዝያ ወር 2029 ከምድር ጋር በመላተም ከፍተኛ የፍንዳታ ድምፅ በማሰማት በሰው ልጅ ታሪክ ታይቶም ተሰምቶም የማይታወቅ ጥፋትና ውድመትን እንደሚያመጣ ነው በመናገር ላይ የሚገኙት። ስለዚህ አስትሮይድ ከናሳ በተጨማሪ የሩሲያ የጠፈር ምርምር ማዕከል ጥልቅ ምርምር እያደረገ ሲሆን የሩሲያ የአደጋ ጊዜ ሚኒስቴር አስትሮይዱ ወይም የጠፈር አለቱ በጣም አደገኛ በሆነ ሁኔታ ወደ ምድር አቅጣጫ እየተጓዘ መሆኑን አረጋግጠዋል። ይህ ክስተት በአጋጣሚ ደግሞ የመጣ የተፈጠረ ሳይሆን በመጽሐፍ ቅዱስና በክርስትና እምነታችን አስቀድሞ የተነገረው የትንቢት ቃል ይፈጸምና የጌታ የኢየሱስ ክርስቶስ የመምጫው ዘመን የዓለም ፍጻሜ ለመቃረቡ ከተነገሩ የትንቢት ቃላት መካከል አንዱ በሰማይ ላይ ያሉት ከዋክብትና የሰማይ ላይ ፍጥረታት መናወጥ እንደሆነ ኢየሱስ ክርስቶስ አስቀድሞ ነግሮናል። የሰው ልጅ ዘመኑን እየዋጀ መጓዝ በሚገባበት ሰዓት ላይ ቀድሞ የተነገረውን የትንቢት ቃል ዛሬ ካለው እውነትና ከሰው ልጅ አኗኗር ጋር በማዛመድ የሰው ልጅ መኖርና መረዳት አልቻለም። ስለዚህ ጉዳይ ጌታችን ኢየሱስ ክርስቶስ የተናገረው የትንቢት ቃል በማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ እንዲህ ተጽፎ ይገኛል የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅ ክርስቶስም በኃይልና በብዙ ክብር በሰማይ ደመና ሲመጣ እያዩታል፤ በማለት ኢየሱስ ክርስቶስ የሰማይ ኃይላት መናወጥና ጥፋት ማስከተላቸውን የክርስቶስ መምጫ የዓለም ፍጻሜ ምልክቶች መሆኑን አስቀድሞ በትንቢት ነግሮናል። እንግዲህ ሰማይ ኃይላት ይናወጣሉ የተባሉት ከዋክብት፣ ጨረቃና ፀሐይ፣ የነዚህ መለወጥና መናወጥ የዓለም ፍጻሜ የክርስቶስ መምጫ እንደሆነ አስቀድሞ ተነግሯል። ስለዚህ ጉዳይ ሌላው በመጽሐፍ ቅዱስ የተነገረው ትንቢት ደግሞ በማርቆስ ወንጌል ምዕራፍ 13 ቁጥር 25 ላይ ክርስቶስ በድጋሜ እንዲህ ሲል ተናግሯል ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ በማለት ክርስቶስ አሁን እየሆነ ስላለው ጉዳይ አስቀድሞ ነግሮናል። ከዋክብትና ከዋክብትን መሰል በሳይንስ አጠራር አስትሮይድ፣ ኮሜቶችና በህዋ ስፔስ ላይ እየዋለሉ የሚገኙ አለታማ ድንጋዮች፣ እነዚህ መናወጣቸውና ወደ ምድር እየጎረፉ በፍጥነት እየተምዘገዘጉ መምጣታቸው ይህ የትንቢት ቃል መሆኑን ብዙዎች አልተረዱትም። ታዲያ ምድራችን በፍጻሜ ዘመን በክርስቶስ መምጫ ዋዜማ ላይ እየተገኘች፣ የተጻፈው ቃል ይፈጸም ዘንድ አሁን ሳይንቲስቶችን ያስጨነቀው ምድራችን ላይ ከፍተኛ ውድመት የሚያደርሰው ግዙፍ አለታማ የአስትሮይድ ድንጋይ ከጠፈር ከሰማይ ወደ መሬት በከፍተኛ ፍጥነት ተምዘግዝጎ በመምጣት ላይ ይገኛል። ይህን ጉዳይ ደግሞ ያረጋገጡት የመላው ሩሲያውያን የሲቪል ጥናት ኢንስቲትዩት በበኩሉ አፖፊዚስ የሚል መጠሪያ ያለው አስትሮይድ ከአራት ዓመታት በኋላ ማለትም በፈረንጆቹ ሚያዚያ ወር 2029 ከምድር ጋር የመላተም እድል ይኖረዋል በማለት ይህን አስቀድመው ተናግረዋል። አስትሮይዱ ከምድር ጋር የሚጋጭ ከሆነ ደግሞ 1717 ሜጋቶን ኃይል ሊፈጠር እንደሚችልም የዘርፉ ባለሙያዎች ተናግረዋል። በግጭቱ ምክንያት የሚፈጠረው ኃይልም ግዙፉ የተባለው የቀድሞ ሶቪየት ህብረት ቴርሞ ኒውክለር በፈነዳበት ጊዜ ከፈጠረው ኃይል በሰላሳ እጥፍ የሚበልጥ ነው ሲሉም አብራርተዋል። አስትሮይዱ በሚወድቅበት ስፍራና በአካባቢው በሚገኙ 10 ኪሎ ሜትር ራዲየስ ውስጥ ርዕደ መሬት ሊፈጠር ይችላል የተባለ ሲሆን ንዝረቱም በሰከንድ በ790 ሜትር ፍጥነት በርካታ ስፍራዎች ላይ ሊሰማ እንደሚችልም ተናግረዋል። የአሜሪካው የጠፈር ምርምር ተቋም ናሳ በበኩሉ አምስት አስትሮይዶች ወደ ምድር በፍጥነት እየተጠጉ ነው በማለት የሩሲያ የጠፈር ምርምር ማዕከል ያቀረበውን ዘገባ አረጋግጠዋል። ከነዚህም ውስጥ የአውቶቡስ መጠን ያለው አንድ አስትሮይድ ለምድር በጣም ሊቀርብ እንደሚችል ናሳ አስታውቋል። በፈረንሳይ ፓሪስ የሚገኘው የኢፍል ታወር የሚያክል 330 ሜትር ርዝመት ያለው አለታማ አስትሮይድ ምድርን እስቶም ማለፉን ተናግረዋል። የናሳ የምድር አቅራቢያ የነገር ጥናት ማዕከል መረጃ እንደሚያመለክተው ከፈረንጆቹ ከ990 ጀምሮ 26115 አምስት አስትሮይዶች ምድርን ለመግጨት ቃጥተው ነበር ብሏል። ለመሆኑ አስትሮይድ ምንድን ነው? እንደ ሳይንቲስቶቹ ምርምር ከሆነ አስትሮይዶች ወይም የጠፈር ላይ አለት በአብዛኛው የጠፈር መስክ ምሁራን ከፕላኔቶች መፈጠር በኋላ የመጡ ግዑዛን ቅሪቶች ናቸው ተብሎ ይታመናል። አስትሮይድ ከፕላኔቶች በተለየ መልኩ ያልተስተካከለ ቅርጽ ያላቸው ሲሆን ብዙውን ጊዜ ጥቃቅን ፕላኔቶች ተብለው ይጠራሉ። የፀሐይ ጨረር የሚያንጸባርቁ እንደ ጨረቃ ያሉ ቀዝቃዛ ነገሮች መሆናቸውንም ደግመው ተናግረዋል። በየቀኑ ከአንድ መቶ ቶን የሚበልጥ አስትሮይድና ከኮሜት አፈትልኮ የሚወጡ ግዑዛን ነገሮች ወደ ምድር አቅጣጫ የሚመጡ ቢሆንም ነገር ግን ወደ ምድር አካባቢ አየር ሲገቡ በብናኝ መልክ ይጠፋሉ ብለዋል። የአሜሪካው የጠፈር ምርምር ተቋም ይህንንና ሌሎች ምድርን ለመጉዳት የሚመጡ የአስትሮይድ አለቶችን አቅጣጫ ለማስቀየር ከአስትሮይዶች ጋር ተጋጅተው አቅጣጫቸውን ለማስቀየር የሚችሉ መንኮራኩሮችንና አውዳሚ ሚሳኤሎችን እንዳስወነጨፉ ነው የገለጸው። መንኮራኩሮቹ ስፔስ ኤክስ ከተሰኘው ከቁጥር አንዱ የዓለማችን ቱጃር ኤለን መስክ የጠፈር ኩባንያ ጋር በመተባበር ወደ ጠፈር የሚወነጭፉ ናቸው። ናሳ ይህን የሚያደርገው አስትሮይዶች ወደ መሬት ተምዘግዝገው ሕይወት ባለው ምድራዊ አካል ላይ ሊያደርሱ የሚችሉትን ጉዳይ ለማስቀረት ሲሆን የአሜሪካ ብሔራዊ የኤሮኖቲክስ እና ሕዋ አስተዳደር ተቋም ናሳ ተምዘግዝገው ወደ ምድር መሬት ሊወርዱና ጉዳት ሊያደርሱ የሚችሉ አስትሮይዶችን አቅጣጫ ለማስቀየር የሚያስችል ሙከራ እያደረ ያደረገ እንደሆነ ገልጸዋል። ናሳ ለሙከራ የሚሆኑ መንኮራኩሮችንና ከፍተኛ ውድመት የሚያስከትሉ ሚሳኤሎችን ወደ ጠፈር እንደላካቸው ናሳ በምርመራ ውጤቱ ገልጧል። ሙከራው መንኮራኩሮቹ ወደ ምድር ከሚምዘገዘጉት አስትሮዶች ጋር ሆን ተብሎ እንዲጋጩ በማድረግ ነው የሚፈጽመው። ለዚህ የሚሆኑትን መንኮራኩሮች ስፔስ ኤክስ ከተሰኘው የቁጥር አንዱ የዓለማችን ቱጃር የጠፈር ኩባንያ ጋር በመተባበር ማዘጋጀቱንም

ሙከራው ዲሞርፎስ እና ዲዲሞስ እየተሰኙ ለመሬት የቀረቡ ናቸው የተባለላቸውን አስትሮዶች በማጋየት ሕይወት ባለው ምድራዊ አካል ላይ ጉዳት ሊያደርሱ በማይችሉበት ሁኔታ አቅጣጫቸው ለማስቀየር ነው የታሰበው። ናሳ በእርግጥ የደቀኑት ይህ ነው የሚባል አሁናዊ አደጋ የለም እያለላቸው ዲሞርፎስ እና ዲዲሞስ ፀሐይን በመዞር ላይ ናቸው። ሁለት የአሜሪካን የነፃነት ሐውል ያክል የሚገዝፈው ሞርፎስ 160 ሜትር ወይም 525 ጫማ ያክል ዲያሜትር ስፋት አለው። ይህ ማለት ከአንድ የእግር ኳስ ሜዳ ስፋት የሚበልጥ መጠን አለው ማለት ነው። ከሰማይ እየወረደ ያለው ዲዲሞስ ደግሞ የተባለው አለታማ አስትሮይድ 2500 ሜትር ያክል ይሰፋል። ልብ በላችሁ፣ ይህንን ቁጥር ያዙ። 2500 ሜትር ስፋት ርዝመት ያለው አስትሮይድ፣ አንድ ከተማ የሚያክል ግዙፍ ድንጋይ ምድራችን ላይ ወድቆ የሚያስከትለውን ጉዳት በአይነ ህሊናችሁ አስቡት። ይህ አለት ወደ ምድር ሲወድቅ ከእሳት ፍንዳታ በተጨማሪ በሚፈጥረው ንዝረት ምድር አይታ የማታውቀው እጅግ ከፍተኛ በሆነ የምድር መናወጥ ተወድማለች በተለይ በውቅያኖስና በውሃማ አካላት ላይ ካረፈ ደግሞ ውቅያኖሱን ከማወኩ የተነሳ ከፍተኛ የሱናሚ ማዕበል እንዲነሳ እያደርጋል የሱናሚ ማዕበሉ ደግሞ በምድር ላይ ታይቶ የማይታወቅ እጅግ አደገኛ አውሎ ነፋስ ይዞ ስለሚመጣ ምድራችን አይታና ተመልክታ የማታውቀው ከፍተኛ እልቂትና ውድመትን ታስተናግዳለች። ይህ ውድመትና ጥፋት የገባቸው የስፔስ ተመራማሪ ሳይንቲስቶች አውዳሚ በሆኑ ሚሳኤሎች ለመምታትና አቅጣጫቸውን ከምድር ጉዞ ለማስቀረት አስትሮይዶች ለመሬት በሚቀርቡበትና 11 ሚሊዮን ኪሎ ሜትሮችን ያክል በሚርቁበት በሚቀጥለው የፈረንጆች ዓመት መገባደጃ ላይ ሙከራ የሚደረግ እንደሆነ ነው የሚናገሩት። እስካሁን ለምድር በቀረበ ርቀት ላይ እንደሚገኙ የታወቁ አስር ሺህ አስትሮይዶች አሉ። ወደ መሬት በመምዘግዘግ ላይ ካሉት አስትሮይዶች መካከል ነው የተባለለትና የመጀመሪያው አስትሮይድ ወደፊት መሬትን እንደሚያልፍ ይጠበቃል። ከሁለት ዓመታት በፊት ከግብፅ ፒራሚድና ከዋሽንግተን ሐውልት የሚገዝፉ አስትሮይዶች ወደ ምድር ተቃርበው እንደነበርና አቅጣጫቸውን ቀይረው እንዳለፉ የአሜሪካው የህዋ ምርምር ተቋም ገልጿል። ሀያ ሀያ አንድ ኤስኤም የሚል ስም የተሰጠው ግዙፍ አስትሮይድ የተፈራው አደጋ ወይም ጉዳት ቀርቶ ምድርን አልፏት ሄዷል። ይህ ግዙፍ ድንጋያማ አስትሮይድ ከግብፅ የጊዛ ፒራሚዶችና አሜሪካ ዋሽንግተን ከሚገኘው ሐውልት የሚስተካከል መጠን ያላቸው ብዙ አስትሮይዶች ወደ ምድር እየተምዘገዘጉ ነበር ሲል የአሜሪካ ብሔራዊ የኤሮኖቲክስ እና ህዋ አስተዳደር ናሳ ይገልጣል። ናሳ አስትሮይዶች እያንዳንዳቸው 160 ሜትር ገደማ ዲያሜትር አላቸው ብሏል። ትልቁ የጊዛ ፒራሚድ 130 ሜትር፣ የዋሽንግተን ሐውልት ደግሞ 169 ሜትር ይረዝማል። ወደ መሬት በመምዘግዘግ ላይ ካሉት አስትሮይዶች መካከል 221 ኤስኤም3 የሚል ስም የተሰጠው ሲሆን ከ72 እስከ 160 ሜትር ይረዝማል እንደ ናሳ ገለጻ ሆኖም በ4 ነጥብ 8 ሚሊዮን ኪሎ ሜትር ርቀት መሬትን ስተው እያልፋሉ። ይህ ጨረቃ ከመሬት ካላት ርቀት የሚበልጥ ነው። ጨረቃ ከመሬት 384,000 ኪሎ ሜትሮችን ትረቃለች። ሆኖም ናሳ እንዲህ አይነቱን ሩቅ ብሎ አይጠራውም፣ በስጋት ደረጃ ይመለከተዋል እንጂ። ይልቁንም ለምድር የቀረቡ በሚል ነው ይህንን አስትሮይድ የመዘገበው። ከ100 እስከ 230 ሜትር የሚገዝፈው በ1996 ቪፒ3 በቁመቱ ከካሊፎርኒያው ወርቃማ ድልድይ ይረዝማል። ይህ ከቀዳሚው የበለጠ መሬትን ቀርቦ እንደሚያልፍ ነው የተነገረው። 1996 ቪፒ 3 መጠን ከ90 እስከ 200 ዲያሜትር እያለውና 2017 ኤስጂ 20 የተሰኘ ግዙፍ አስትሮይድ መሬትን ሳይነካ እንደሚያልፍ ይጠበቃል። ይህ ከግዙፉ የነፃነት ሐውልት በእጥፍ የሚበልጥ ግዝፈት እንደሚኖረው ነው ናሳ እያስታወቀው። አስትሮይዶች በፀሐይ ስርዓት ውስጥ የሚገኙ አነስተኛ ፕላኔቶች ናቸው፣ በማለት ሳይንቲስቶች ይጠሯቸዋል። እነዚህ ከላይ ያየናቸው ወደ ምድር በከፍተኛ ሁኔታ እየተምዘገዘጉ የሚመጡ አለታማ አስትሮይድ፣ ይህ በአጋጣሚ የሆነ እንዳልሆነ በመጽሐፍ ቅዱስ የተጻፈው የትንቢት ቃል ይፈጸም ዘንድ ጌታችንም እንደተናገረው የሰማይ ኃይላት ይናወጣሉ ከዋክብትም ይረግፋሉ ብሎ እንደተናገረው ይህ የትንቢት ቃል ይፈጸም ዘንድ የክርስቶስ መምጫ የዓለም ፍጻሜ ለመቃረበው ምልክት ተደርገው ይወሰዳሉ። ስለዚህ የሰው ልጅ ይህን በመስማትና በማወቅ ራሱን በንስሐ እንዲያዘጋጅ የንጋት ኮከብ ሚዲያ መልእክት ነው። ውድ የንጋት ኮከብ ሚዲያ ቤተሰቦች